ይሄ ላንቺ ጥግ ድረስ አስባለሁ፣ እስከ ህይወት መጨረሻ ማለት ነው። አዎ ቪዲዮና እንትን ይለያያል አይደለ? አዎ ብዙ ሰው እንደው ቪዲዮ ላይ የማይኖር ኦል ላይፍ ማለት የማይኖር ኦል ላይፍ ስላችሁ በጣም ኦቨር ፍቅር ያሳያሉ፣ አይኖሩትም፣ አይኖሩትም። እኛ ደግሞ ቪዲዮ ላይ ምን በጣም ደስ የማይል ሊሆን ይችላል፣ ከካሜራ ጀርባ ግን እግዚአብሔር ይመስገን ደስ የሚል ማፍቅራለን። ሻምፑ ድጋማ ሰላም ሰላም ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ያለን ከስፋ ከፈገግታ ጋር እንዲኖሩ እየኖር ነው ትላላቸው እናንተ አስለቅሰኸኛል። እናንተ ጋር ሁሉም አማን አው ትናንትና ትንሽ ደብሯት ነበር። አው ግን ተቆጥ ቆጣዳ የኔ መከታዎቻ አታስለቅሳታል። አው አታለቅስም። ያው አሳዝነኝ። ከዛም በኋላ በነበረው ለቅሶ ትቸላታለሁ። እስኪ እኔ እንግዲህ እኔ በምፈልገው ነገር ልንሰራ ነው የተስማማ ነው ሹዱ ሺ ያን እኮ አስደልቶኛል። ለእናንተ አምሰል ደልቻዋል፣ ያኛው እኮ ደልሰው አ የመጀመሪያው ቪዲዮ አስደልቻታለሁ፣ ፋውል የሰራችበትን ማለት ነው። ስለዚህ አሁን ላይ እንግዲህ ዛሬ ሊንከባከባት ነው። ያው ፀጉሯን ላጥበው ነው። አይ ፀጉሯ በነገራችን ላይ ሁማን ሄር ትሸጣለች በየስድስቱ እየቆረጠች የቆረጠች። ይሄንም ቀልድ እንዳይመስላችሁ። ዛሬ ደግሞ ፀጉሯን ላጥባት ነው፣ ሊንከባከባት ያው ይሄ ያነጫነጨ ያለው ነገር እንደምታውቁት ምን ልቀጣ ንቃት ነው ያላሳየሻችሁ። ስማሙ ከስማሙ እና እንዴት ናችሁ? እኛ ጋር ክብሩ ይስፋለ ድንግል ማርያም ልጅ ይሄ ወላችሁ፣ እንዲህ እየኖርን ነው። ለሁለተኛው ልጅ ጸጉራን ልንከባከብ፣ ጸጉራም እንደው እንዳይ ነው አ ምንድን ነው? ሴት ነው ወንድ ነው የምትፈልጊው? ምንድን ነው ትላላችሁ? ገና ማወቂያው ሰዓቱ ስላልደረሰ ጉቀናይ ለአልትራ ሳውንድ አልደረሰም እንደምታውቁት? እንግዲህ ግን ሰብስክራይብ አድርጉን ቤተሰብ እሺ። ቪዲዮንስ ጀምሩ በላይክ ጀምሩ አ ቤተሰቦቻችን ሻምፖ እንቁላል ይሄ ሻምፖ ደግሞ ተጠቀሙ ለፀጉር አሪፍ ነው በጣም ኤግ ነው የእንቁላል ማለት ነው የእንቁላል ቅባት ነው ናቹራል ነው ፕሮሞሽን እየሰራች ነው ነይስ ታርጌት የምር የምሬ ነው እኔ ለ ፀጉር ተስማምቶኛል ሳይከፈሉሽ ፕሮሞት አይከብድም 700 የኢትዮጵያ ብር ብቻ ናቹራል ፊሜል ይላል ሻምፖ። ምንም በቃ ተፈጥሯዊ የሴት ሻምፖ ነው የሚል ኦኬ። አራት መቶ ሚሊ ነው እና ውድ ባሌ አመሰግናለሁ። ሻምፖ በደንብ አድርገባት። ቅቤ እየቀባኝ ነው ቤተሰብ። ጸጉሯን ግን እንዴት አያችሁት ጸጉሯ እና

ሰው ብላችሁ ነበር። በነገራችን ላይ ባሌ ራሱ ፍቅርን ይወስናል። አንዳንዴ ቪዲዮ ሲሰሩ በክራንክም በምንም የማይሆን ቪዲዮ ይተወሰታል እንጂ እግዚአብሔር ይመስገን እናት የሆነ ባል ነው ያለኝ። እሺ፣ አዎ። የማዘርን ነው ቦታ ባልተካም፣ ለአንቺ ጥግ ድረስ አስባለሁ። እስከ ህይወት የመጨረሻ ማለት ነው። አዎ፣ አዎ። ቪዲዮ እና እንትን ይለያያል። አዎ ብዙ ሰው እንደውም ቪዲዮ ላይ የማይኖር ላይፍ ማለት የማይኖር ላይፍ ስላችሁ በጣም ኦቨር ፍቅር ያሳያሉ፣ አግና አይኖሩት አይኖሩትም። እኛ ደግሞ ቪዲዮ ላይ የምንዋጣው በጣም ደስ የማይል ሊሆን ይችላል፣ ከካሜራ ጀርባ ነው ግን እግዚአብሔር ይመስገን ደስ የሚል ነው ፍቅር አለ ቻምፑ ደጋማ አይደል እንዴ ነው

በነገራችን ላይ የሻምፑ ፍቅር የሆነ የእንቁላል ምናምን ስለሆነ እንትንም አለው ኮንዲሽነር ስላለው የወግሮፍ ባህሪ የለውም ግን ጥድስት ነው የሚያረጋው ቅባቴ ግን ማሳያቸዋለሁ በቀላል ውጭ እንትን ይላሉ ማለት ነው ጸጉራቸው ማሳመር ይችላሉ የግድ መጠቀም ነው

ደስ ይላል በጣም እያያችሁ ነው ቤተሰቦቻችን፣ ቪዲዮውም በላይክ መጀመር እንዳትረሱ እስከ መጨረሻው ማየት እንዳትረሱ። ቪፒኤን አብሩልን። ኢትዮጵያ ናችሁ የምታዩ ውጭ ሀገር እንኳን ናችሁ የምታዩ ችግር የለውም በራሱ ማስታወቂያ ይመጣል። ማስታወቂያ ስኪፕ አታድርጉ፣ እዩልን። አተምሱ አፈምሱ

ዶች ይታያል። አሁን ደግሞ እሷን ወደ መንከባከብ ልሄድ ነው። አሁን ደግሞ ይሄን ውሃን

እኔ ግን ማለት ነው ትልቅ ቪዲዮ ላይ ወስጄ ሰላም ማውራት ስትጀምር ማርያምን ባሌም በጣም መጥሶ ነው ቪዲዮ እንዳታየው አንዳንዴ ፕራንክ ነገር ነገር ስለሚጨመርበት ነው ማመን ያለባችሁ ማምላክን። እኔም ደግሞ ለባሌ በጣም የሚወደው በጣም እንደነሱ ነው። የሆነ አንዳንዴ ማለት የሆነ ሲያመሽ እንኳን እንደ ሚስት አባጣ አይደለም። ምን ሆነብኝ? ሚስቶች፣ መልካም ሚስቶች አላችሁ ይሆን? ምን ሆነ ይሆን? ከየትኛው ናችሁ? ኮሜንት አድርጉ። ባላችሁ ሲመጣ በቃ

አሁን እዚህ ጋር ነው አሁን እናዳርቅላትና፣ ደግሞ ግሪሲኒ በነገራችን ላይ ኧረ ዛሬ ፕሮሞሽን ልስራላቸው። ለባለስ እኮ እኔ ሻ ሎሽን አይስማማኝም ብዙ ጊዜ፣ ግን ለእጅና ለግር ይሄ ግሪሲኒ በጣም አሪፍ ነው። ውሃው ባይደርቅ ራስ ኤክስትራ አቢሲኒያ፣ በጣም ምርጥ ኤክስትራ ቫይታሚን፣ ተጨማሪ ቫይታሚን ነው እና አቢሲኒያ ነው የሚመራት። ኢትዮጵያ ኢትዮጵያ የድሮ ስሟ ነው አቢሲኒያ እኮ። ሜድ ኢን ኢትዮጵያ ይላል። ቤስት ይላል ቤስት ቢፎር ዲሴምበር ዲሴምበር 2027 ነው ኤክስፓየር የሚያደርገው። በቅርብ ስለምታገኙ በርካሽ ስለምትገዙት እንዳትንቁት፣ በጣም አሪፍ ነው።

የምር እኮ ጣጉሬ እኮ ረዝም ባይሆን ራሱ ደስ ይላል። ደግሞ ስታበጥር ከታችን ነው የሚጀመረው። ዝምብላችሁ ሞንጨር የምታደርጉ ሲጠብቁ የኔ በኋላ ድርቅ ሲል ታወቀ ራሴ። ለምን እኔ ቅባት ተቀብቶ እንደዚህ በእርጥቡ ቅባት ተቀበዋለሁ። ድርቅ ሲል ጨርሰናል ግን ብዙ ያላስገባን ላስ ነገር አለ። ስራ ሲሰራ የዋለ ቡና ጠጥቶ በኋላ ብሎግ ነው የሚሰራ

ይሄን አጣጥቤ አለው ይሄን ደሞ አጣጥቤ እሄዳለሁ፣ ማለት ነገራችን፣ ችግር የለውም።